ሁሉ ማስተር ሰላም ነው፣ እንዴት ነህ? ሰላም ነው አይደለ? ወንድሜ ባህር ይሉታል። ያኔ ሁሉ ፈረስ መጋላ እስፖርት ቤት ስንሰለጥን ነበረ፣ እኔ እና እሱ በዛ ጊዜ ጥሩ ምክር ይሰጠን ነበረ። ስለ ስፖርት ዲሲፕሊን ያስተምረን ነበረ። አሁን የአጉሬ ጓደኛ ጀርመን ነው ያለው። አሁን ቪዲዮ ላይ ሲያይ ደነገጠ። እንዴት ሆኖ አይታም ሆነው ትንሽ ምናምን ሲባል እሺ፣ ምን ያስፈልገዋል ብዬ አስጠይቀው፣ በቃ የፈለግከው ነገር አድርግለት ምናምን ብሎ 15 ሺህ ብር በእኔ ልከዋል። ከዛ ያው እኔ ዜት እና

እግዚአብሔር ጤናውን ያድልልኝ፣ አሜን። ሊሰጠውን ያው ባገል ወንድሜ የሰጠኝን አደራ ሰጥቼዋለሁ። በወጣትነት ላይ ውለታ ስላለው ነው ያስታውስከው፣ ፈጣሪ አንተም ያስታወስህ። ሌሎቹም አሉ የእኛ ጓደኞች፣ እንደዚህ አይነት ሰዎች አሉ፣ ታሪካዊ በእኛ ወጣትነት እድሜ ሲረዱን ከሱስ ከተለያየ ነገር ውስጥ ሳንገባ ማኔጅ ያደርጉን ባለውለታዎችን ማስታወስ ግዴታ ነው። ስለዚህ አንደኛው ቡሮ ነው። በጣም ክብደት ሰውነቱ በጣም ያምራል። በዛ ጊዜ ስፖርቱ ሲያሰራ ደግሞ ዲሲፕሊኑ በጣም ቆንጆ ነው። ብረት አንስተ ሰው አትደብድብ፣ ጉልበት የሌለውን እርዳ የሚል ሰው ነበር።